አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የቻናል የተከታዮች እንዴት ናቸው? ሰላም ናችሁ? ሁላችሁም በየላችሁበት አላ ሰላም ያደርጋችሁ። ረመዳን እንዴት ነው? አለቀብን ወላ በጣም ፈጠነ። ዛሬ ያው እንደምታቁት አብዲ የመን እንደገባ ታቃላችሁ። ዱዓ አድርጉልኝ ውዶች፣ ወደ ፊት እንኳን እንደሄድ ሳይሆን ወደ ኋላ እንዲመለስ ወደ ዙ እንዲመጣ በደዋቸው አትርሱኝ። ሀሳብ ላይ ነኝ ያለሁት፣ ማለት ሰው በጣም ከባድ ነው ያለበት ሁኔታ። ያው እንደነገርኳችሁ ወንድሜም ያጎቴም ልጅ ናቸው የሄዱት ማለት ነው። ዱዓ አድርጉልን ማለት ነው። ከዛ በመቀጠል ረመዳንን እያሳለፍኩ ያለሁት ት ብቻዬን ስለነበርኩ ሳብሪና ጋር ቤተሰብ ጋነን ያለ ነው ማለት ነው። አሁን ቤቴ ላጸዳ አዳመጥቼ እንደምታውት አጸዳድቼ ምናምን ምንም እዚህ እንኳ ባልጾምበት ጽም መጽዳት አለበት ብዬ አጸዳድቼ ቤቴን አጫጭሼ አሁን ወደ ቤተሰቦቼ ጋር ደግሞ እዛ ነው እንግዲህ ፍጥሪያም ረመዳንንም ያው እያሳለፍኩኝ ያለውት ቤቴን ግን እየመጣ አጸዳዋለሁ ማለት ነው። ዶቺ ኢንሻአላ በሰላም አላህ አትርፎ ወደ ሀገሩ ለልጁን እንዲመልስ ሊዶ አድርጉለት። እንዲሁም ደግሞ የቤተሰብም አለ ወንድሜም አለ ዶ አድርጉላቸው ለወላቸውም ማለት ነው እ ብቻ ከባድ ነው ማለት አንዳንዴ ሳታስቡት ረመዳንን ደህና አሳልፋለሁ ስል በጭንቀት በሀሳብ ብዙ ነገሮች የተለያዩ ነገሮች እያሳለፍኩት ነው። አልሐምዱሊላ ና ኸይር ነው። ውዶች ዬ የህቴ ልጅም አለይ ወደ ቤተሰብ ጋር ልንሄድ ነው እንግዲህ። ለጸዳ ነው የመጣሁት ብያቸዋለሁ። ውት እንደምታሁት መጣሁኝ። እንደመጣሁ ደግሞ ዝህ ወደ ስራ ነው የገባሁት። እንዴት ነው ብስኩት ምናምን ልጠባብስ ቆራርጫለሁኝ። እንደምታውት ባለሙያ ነኝ በነገራችን ላይ ማለት ነው። እሺ አሳምቡሳማ አለ፣ ሁሉ ነገር አለ። ይሄ የምታዩት ጁዝ ደግሞ በጣም ጣፋጭ ፍሩት እንትን ነው የስትሮበሪ የተለያየ ነገር ፍራ እንትን አለው በጣም ቆንጆ ነው። ቆንጆ እንትን ነው ማለት ነው። ይሄ የቆርቆሮ የምታዩት ይሄኛው ደግሞ የብርቱካን ጭማቂ ነው። ቆንጆ ነው። ያው ይሄ በተለይ ማሳያችሁ የቱቱ ማለት ነው። በጣም አሪፍ ነው። እኔ በጣም የተመቸኝ ነው ማለት ነው። እንደምታዩት ጠባብሼ ምናምን ሁሉ ነገር ጨራርሼ አቀራርቤ ላችኋለሁኝ። ያው ከእህቴ እህቴ ማለ ማለት ነው የኔ እጅ ብቻ ስላቸው ሳሙሳ ምናምን ስዳመጡ እኔ ብዙ ትካሻ ቢ ስለሚለኝ እህቴ ናት የዳመጠችው። ያው ጠቅልላ ምናምን አስቀመጠችልኝ። ያው የሷ ምጃ አለበት ስላችሁ ነው። ዶናትም አለ። ዶናት የተወሰነ በስኳር አድርገናል። ብዙም ጣፋጭ ስለማይፈልጉ ቤት ያው የተወሰነ የሚፈልግ ካለ ነው የተሰራው። ሌላው ኖርማል ነው ዝም ብሎ ምንም የሌለው አሳምቡሳ እንደምታዩት። ብስኩትም አለ። በቃ ጁዙ ምን ምን ሐብሐቡ ቴምሩ፣ እንደምታዩት ሁሉንም አቀራርቤ ጨርሻለሁኝ። ያው ይህንን ከበላለን በኋላ ሶላት ስግድን ነው ያው ራት ምንበላው ማለት ነው። የራቱን ያው አላሳያችሁም። የመጀመሪያ ፊጥራ በዚህ ነው የምናፈጥረውና ነው ማለት ነው ያው በቴምር ከዛ ቀጥሎ እያለ አንዳንድ እያላችሁ በዚህ ተፈጥራላችሁ ማለት ነው ከሶላስ በኋላ ይሄ ይመስላል አልহামዱሊላ ለ خیر ነው ባሊ ወደ ሀገር እንድንመለስ በሰላም ዱአ አድርጉልኝ ወዶቼ በሌላ ቪዲዮ እንድንመለስ ሰላም